በለው ሮማንቲክ ኦላላ የዛሬው ደግሞ ሌላኛው ሮማንቲክ ነው ተጀመረ እንግዲህ የዛራ እና የቻንድራ ፊልም እናላችሁ ዛሬ መኪና ውስጥ ተሞጫሞጩ ላችኋለሁ ጉንጫቸውን ከንፈራቸውን ተነፋፍቆን መዘ እናንተ ቆይ ቤት ውስጥ ያለው ሮማንቲክ አይሻላችሁም ኧረ ተው ተው ለእኛም እያሰባችሁ ለእኛም እያሰባችሁ እሺ ብሩክና ሀይሚ ይሄ ጥያቄ እኔም ጥያቄ ነበር፣ በነገራችን ላይ እንዴት ነው አንድ ሰው ቤት ውስጥ እየኖረ ኮንታክት የማይፈጥረው ብዬ እኔም ጠይቅያለሁ። ሌሎች ሰዎችም እያሉ ነበር። ለዚህ መልስ ሰጥተዋል። ሀይሚ ምናለች? አብረን ብንውል ብናድርም ግን ኮንታክት አንፈጥርም። ኦ ላላ ይሄ በጣም ለየት ያለና ዳንጀሬስ የሆነ ነገር ነው። እንዴት ይሄ ማን የራሱ ጥያቄ ፈጥሮ ቢ ነበር ጥያቄ ፈጥ እንዴት እያልኩ ነበር እኮ እንዴት ነው አንድ ሰው አንድ ቤት እየኖረ እንዴት ነው ዝም ብሎ ለየብቻ የሚተኛው እያልኩ ነበር እንግዲህ ሀይሚዬ ጥሩግ ጥሩግሩግ አድርጋናለች ማለት ነው ሌሎች በተለይ አሮጊቶች ምናምኖች መቼም እየተናደዱ ነው እንደዛ የሚሉት ቀንቶ ነው የምሬ ነውና አይ እንደናንተ አይደለሁም እኔ ብላቸዋለች እኛን አይመለከትም እያልኩ አስብ ያለው በውስጤ ግን አልተናገርኩትም አንድ ቀን ዶም ብያለው አረ ግን እንግዲህ የምትቀኑት ማለት ነው። ሀይሚና ብሩክ አንድ ላይ ስለሆኑ አሁን አንዳንድ ተስፋ ያላቸው ሰዎች ነበሩ። ተስፋ ነበራቸው እኮ እናንተ ቤቱ ነው የሚኖረው፣ አይፈልጋትም፣ አይወዳትም ምናምን እያሉ ሙልቅቅቅቅ የሚሉ ሰዎች ነበሩ እና ወሽ መጣችሁ ይበጠስ እና ወሽ መጣችሁ ነው የበጠሱት። እና ለእናንተ እንደዚህ አትበሉኝ አሮጊቶቹ፣ አብረን አንተኛም አብረን አናድርም፣ እስከ ዛሬ ድረስ ዳቦ አልሰጠሁትም ብላ ግግም አላለችም ሀይሚ። ኦ ማይ ጋድ፣ ይውላችሁ፣ ድንግል ካላስ መረመረ ስትሉ ራሱ አረጋገጠች፣ አረጋገጠችላችሁ እኔ እስከ ዛሬ ዳቦ አልሰጠሁትም ወይ። ብሩክ ወይ ብሩክ ወይ ብሩክ ተገርማለ። የምር የእውነት ከሆነ ግን እኔ ሳላደንቃቸው አላልፍም ሳላደንቃቸው አላልፍም። የእውነት ከሆነ ያው ሶሻል ሚዲያ ላይ ያለ ነገር በሙሉ እውነት ነው ማለት አይቻልም። ግን ግን ሀሚ ቁጥብ ትመስለኛለች ትመስለኛለች፣ ግን የሰው ልጅ አይታወቅም እና እንግዲህ ነግረናለች። እንግዲህ እሷ ብላለች አብረን ብንኖርም አብረን አናድርም፣ እንደዚህ አትበሉ ብሩክ እስከዛሬ እኔን አልነካኝም። ስለዚህ የእናንተ የመሆን ቻንስ አለው። አትናደዱ ተብላችኋል አትናደዱ ና እኔ እናንተን አይደለውም። እንግዲህ እሷ ያለችሁን እየነገርኳችሁ እኮ ነው መልእክቱን። እኔ እናንተን አይደለውም። ምድራሩ ጌታም ላይብ ላይ ተቀምጣችሁ እኔን ስትሳደቡ አቷሉ። አንዴ ድንግሏ እናስመርምር አንዴ። አንድ ቤት እየኖሩ በጭራሽ ሊሆን አይችልም። ሀምሳ ሺ አስዛለሁ የእሷ ድንግል ከተገኘ አትበሉ። እስከ ዛሬ ድንግል ነኝ እና በተክሊል ሳገባ እጠራችኋለሁ እንድትመጡ ተብላችኋል። አላላ በጣም ይገርማል። እናንተ እንዴት ናችሁ? የእኔ ውዶች፣ የእኔ ማሮች፣ የእኔ ፍቅሮች፣ ደህና ናችሁ? ደህና ነኝ፣ እግዚአብሔር ይመስገን። ሮማንቲክ ተጀምሮልናል እንግዲህ እየኮመኮምን እንገኛለን ከትናንትና ጀምሮ። ትናንትና ቁርስ ተሰርቶ ነበረ። ዛሬ ደግሞ በለው በለው ሴንሲቲቭ የሆነ ነው የዛሬውማ። በስማም ና ሰብስክራይብ ብታደርጉ በጣም ደስ ይለኛል። እንግዲህ ወደ ሀሳባችን ስንመለስ እነ ሀይሚ አስተያየት ላይ መልስ ነው የሰጡት ዛሬ። ፍራንክ ነገር ነው የሆነ የሚያስተምር ነገር። አብዛኛው ለእኛ መልስ ነው። እኔም ብያለው ሌሎችም እያሉ ነው። እንዴት ከአንድ ቤት እየኖሩ እንዴት እንዴት እንዴት ይቻላል? አልጋ እንዴት ይለያሉ? ይሄ ኛም ጥያቄ ነው የእናንተም የሌሎችም ጥያቄ ነው። በተለይ ሌሎች ሰዎች ጮቤ ይረግጠዋል በጣም ተናደዋል ምናምን እና አሁን አብረው ማደራቸው አብረው አንድ ቤት መኖራቸው ብዙ ሰዎችን ብዙ ጥያቄ ፈጥሮባቸዋል። እንግዲህ ድንግል እናስመርምር እስከ ማለት የደረዛችሁ ሰዎች አላችሁ። እኔ ጋይስ እንደፈለገኝ ነው የማወራ ቅኔ ምናምን መጠቀም አይመቸኝም። እና ምናላችሁ ምንድን ነው ሀይሚ በቀጥታ ነው የነገረች፣ በቀጥታ ካልነገረቻችሁ ስለማይገባችሁ አንድ ላይ ብናርን በቃ ምንም አይነት ኮንታክት የለም። ኦ ማይ ጉድነስ ኦ ማይ ጋድ ቆይ ብሩክ ግን ማለት ነው ይሄ በጣም ግን። እንደዚህ ስትባሉ ደግሞ ብዙ ነገር የምትሉ ሰዎች አላችሁ። ብሩክ ግን አሁን እችን የመሰለች ጽጌሬዳ እምቡጥ አበባ ቆንጂዬ የቸኮሌት ከለር ልጅ ማለት ነው አስችሎ ሽ ሆነ አስችሎ ሽ አስችሎ ግን ተውካት። አስችሎ እናላችሁ በነገራችን ላይ ማለት ነው ብሩክ ለብቻው የሚተኛ ሃይሚን ስለማይወዳት ስለማያፈቅራት ነው ብላችኋል። እንደዛ አይደለም፣ እንደዛ አይደለም፣ ይወዳታል። በጣም ሲያከብሯችሁ ወንድ ልጅ ማለት ነው ሲወዳችሁ ሲያከብራችሁ፣ አይጠይቅም፣ አይጠይቅም እንደዛ አይነት ነገር። ይፈራችኋል፣ ይፈራችኋል። እና ሚስቱ የምትሆንን ሴት እንደዚህ ያለ ዝም ብሎ አይፈልግም። ገባችሁ? ዝም ብሎ አሁን እናገኛችሁ እወድሻለሁ፣ አፈቅርሻለሁ፣ ልሙትልሽ፣ አብረሽን ካላደርሽ አብረሽን ካለ ምናምን ካለ ማለት ነው፣ ባልሽ አይደለም የኔ ውድ ባልሽ አይደለም። ሮዋ ስምኝ ዛሬ ደግሞ ምንድን ነው የትዳር አማካሪ ሆንሽ በለሽ ብለሽ። አይ አንቺ እኮ ማታረጊ ልሽም ይሰው ባለሽ አይደለም፣ እየተደበረብሽ ነው የሚያገባት ሌላ ነው ሌላ ማንም ያልነካት ነው የሚያገባገባሽ። የተከበረች እራሷን ያከበረች የተቆጠበች ቁጥብ ያለችዋን ጥልፍ አድርጎ ያገባል። አንቺን ደግሞ ይዝናናብሽና ቻው፣ እንደ ማስቲካ አላምጦ ምናምን ታፍ። እና ዛሬ በጣም የሳኩት የአብረሽን ቪዲዮ አይቼ ነው። አብረሽና ሄርሜላ ሄርሜላ ካብረሽ አረገዘች እኮ እናንተ። አይ ወርደት አሁን እንደዚህ አይነት ቪዲዮ ስትሰሩ እኮ አይቤት አቤት፣ ቅሌታችሁ ታውቋችሁ፣ አስጠሉኝ፣ ገለመሙኝ። ምክንያቱም የሚሰሩ ነገር በጣም ያስጠላል። አንደኛ ነገር ማስተምር ነው ምናል እንድናህ የሚ ብትሰሩ እሺ። ትክክለኛው ነገር እኮ ሌላ ሊሆናል። ሪያሊቲ እኮ ከካሜራ ጀርባ ላይፍ ሊኖራችሁ ይችላል ምናምን፣ ግን እዚህ እንደው ለተመልካች ደስ የሚል ነገር ብትሰሩ። አብረሽ ሩታ ልጅ አቅፋ ጌተኛ ጀሱ ሄርሜላን አቅፎ የኔ ማር የወለላ ዴት እንደሚያስጠላኝ እናላችሁ የሚወድ ወንድ ማለት ነው። የሚያከብራችሁ ሰው በቃ ሀይሚናውን፣ ብሩክ ስለሚያከብራት ስለሚወዳት፣ ሚስቱ ሊያደርጋት ስለሚፈልግ በቃ ክብሯን መንካት አይፈልግም። ገባችሁ? ለዛ ነው እንጂ ስለማይወዳት ምናምን አይደለም። እና የእውነት ሀይሚ እንዳለችው ማለት ነው ብሩክ እንደዚህ አክብሯት እየኖረ ከሆነ፣ ወይኔ ወይኔ፣ ታድለሽ ወይኔ፣ ታድለሽ የምር ብሩክን ያገባች ሴት የታደለች ናት። እንደው የእውነት ከሆነ ሀይሚ እንደምትለው እንዲ ምንም ሳይነካት ሶፋ ላይ የተኛ ምንም ሳይጠይቃት እስከ ዛሬ ከቆየ ወይኔ፣ በጣም አደነኩት የምር። ግን እኔ አላምንም፣ አላምንም ለምን እዋሻለሁ? አልዋሽም። አላምንም፣ አላምንም። ግን ደግሞ በጣም ሳላደንቃቸው ማላልፈው ነገር ቢኖር በጣም ማደንቅላቸው እነ ሀይሚ ማለት ነው። የፈለገ ነገር ሊያደርጉ ይችላሉ። የፈለገን የማያስተምር ነገር ግን ዩቲዩብ ላይ አያመጡም። የማያስተምር ነገር አያመጡም። በጣም ትመቹኛላችሁ። የምትሰሩ ነገር በጣም ደስ ይላል። እና እንግዲህ ሀይሚ ብዙ አስተያየት እየተሰጣ ስለሆነ ለዚህ መልስ ሰጥታለች። አንድ ቤት ብንኖርም አብረን አናድርም፣ ኮንታክት የለንም ብላለች። አምኛለሁ። ከዚህ በኋላ ስለመለስችልን እናመሰግናለን። ግን እኔ እንጃ ነው በቃ። ይህን ለእናንተ ትችዋለሁ። እናንተ ስታምናላችሁ አታምኑም፣ ለእናንተ ትቻለሁ። ከአንድ ቤት ሰው እየኖረ ምንም አብረናንተኛ ምናም ምናምን፣ ግን እንደ ጓደኛ እንደ ፍቅረኛ ነው የምንታይ። ግራ ገባን ግራ ተጋባን አሉ። ለማንኛውም መጨረሻችሁን ንገሩ እስኪ። ግራ አሁን ፍቅረኛሞች ናችሁ እህትና ወንድም ናችሁ? ግራ ገባኝ። ነው ከሆኑ እኮ በቃ ታስብለታለ ታስብለታለች። ተወጇለች እባካችሁ ይፋርጉልን እናገላግሉ። ሆዳችን እኮ ተቆረጠ። ሮማንቲካችሁ በጣም ደስ ይላል፣ እንደ ካብል ግን ደግሞ ሁኔታችሁ ደ ረበለው ብቻ ግን ብሩክ አክብሮትን ምናምን በጣም ወድጅላ የምር ወይኔ ተመቸኝ። ብሮ ተመቸኝ። አሁን ገና ተመቸኝ። እውነቷን ከሆነ ሀይሚ ማለት ነው እና እንግዲህ ተመልሶላችኋል ብዬ አስባለሁ። የብዙዎቻችሁ ጥያቄ እኔም ጥያቄ ነበረ ይሄ ነገር ግን በነገራችን ላይ ለማንኛውም እወዳችኋለሁ ካጠፋው ቅርተ ኔማሮች